አሰላሙ አሌይኩም ራህመቱላሂ ወበረካቱ። ውድና የተከበራቸው ውድተናሊ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ፣ አልሐምዱሊላህ። በያላችሁበት አላህ ሰላም፣ እዝነት አይለያችሁ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ እዚህ ጋር ሀይቅ የሚሄድ የረመዳን አስቤዛ ለብዙ ሰው የሚከፋፈል ነው እንደምታዩት 58 ሺህ 530 ብር እየፈጀ የረመዳን አስቤዛ። ከዛ ዋናው ነገርና ትልቁ ነገር እ በጣም ያስደሰተኝ እዚህ ጋር ለየቲሞች አባታቸው ለሞተባቸው ሕፃናቶች አልባሳትና አስቤዛ የኛ ቤተሰቦች ሲበሉ ወይም የኛ ቤተሰቦች ሲለብሱ እነሱም ቀልባቸው እንዳይፈልግ እና አስቤዛ አድርጊላቸው ብለውኛል ማለት ነው። የቤት ምንድን ነው አልባሳትም አለ እዚህ ጋር እንደምታዩት የልጆች ቀሚስ ሶስት የቲሞች ናቸውና እና ሀባይቢ ለነሱ ሃያ አምስት ሺ ሰባት መቶ ብር የፈጀ አልባሳትም አስቤዛም ነው ማሳያችሁ ማለት ነው። ከዚህ ከበርበሪው ውጪ ነው የነሱ ያዘዙኝ በርበሪውን ሳይጠቅስ ማለት ነው። በርበሪውን እኔ በራሴ ነኝ ይሄን የገዛሁላቸው። ኢንሻአላህ ሰደቃችሁን አላህ ይቀበላችሁ። የቲሞችን መዳበስ አጅራለሁ ምንም ራሱ የሚያሳድጋችሁ እንኳ ቢኖር ያው የቲምነት የቲም ነው ዝም ብሎ ማለት ነው እና እዚህ ጋር ይሄንን ላሳያችሁና ከዛ ወደ ትልቁ ወደዚህኛ ወስዳችኋለሁ ማለት ነው። 25 ኪሎ ስማርት ዱቄት 2350 ብር። እዚህ ጋር ደግሞ ሰርገኛ ጤፍ ማለት ነው። ሰርገኛ በ108 ብር ነው ኪሎ። 108 ሲባዛ በ40 በ40 ኪሎ ማለት ነው። 40 ኪሎ 4320 ብር እና ማሽላ ደግሞ 30 ኪሎ ኪሎ በ60 ብር ነው 1800 ብር ነው የገዛሁት ማለት ነው። ይሄ ተቀላቅሎ አስፈጭችላቸዋለሁ ባለችኝ መሰረት ማለት ነው። እዚህ ጋር ኡመር ዘይት 5 ሊትር 1550 ብር። 2 ኪሎ የሾርባ ገብስ ኪሎ በ160 ብር። 2 ኪሎ የሾርባ አጃ ኪሎ በ270 ብር። 2 ኪሎ ሱካር ኪሎ በ140 ብር። ምስር ክክ 2 ኪሎ ኪሎ በ100 ማነው በ260 ብር ሩዝ አምስት ኪሎ ኪሎ በመቶ ሀያ ብር እዚህ ጋር ፓስታ ኦኬ ፓስታ አንድ ካርቶን አንድ ሺ ሰባት መቶ ብር ነው የሚይዘው። ሀያ ፍሬ ነው ኪሎ ግራሙ አስር ኪሎ ነው። ሁለቱ ፓስታ ነው አንድ ኪሎ የሚሆነው ማለት ነው። እዚህ ጋር ደግሞ ብጥባጥ ስማርት አምስት መቶ ሀምሳ ብር። ይሄንን አስቤዛ እነሱ አዘውኝ የገዛሁት ነው ማለት ነው። ከዛ እኔ ደግሞ እዚህ ጋር ሰባት ኪሎ በርበሬ ችያቸዋለሁ ማለት ነው። እንሻላህ በጤና የሚጠቀሙበት ያደርጋቸው አጅራቸውን ከፍ ያደርገው። እናንተንም እላችኋለሁ ሀባይቤ፣ ይህንን ይሄንን አስባችሁ የላካችሁ አዋጣው መሰለኝ የላኩልኝ እና ይሄንን እንደዚህ ማሰባችሁ ራሱ ትልቅ አጅር አለው። አብዛኛው ሰው በትንሽ ብር ሰደቃ መሰደቅ እንደሚቻል አያስበውም። ያኔ ትልቅ ደግ ሰው ምናምን የጎረቤት ሰው ተጠርቶ ያልቸገረው ሰው ተጠርቶ ነው ሰደቃ የሚሰደቀው ብዙ ጊዜ። ሀገራችን ግን የቸገራቸውን ሰዎች ሁለት ቀን ሶስት ቀን ማብላት ይሻላል፣ አንድ ቀን ሁሉንም ጀማአ ሰብስቦ ከማብላት ብዬ አስባለሁ። ነው ይሄ የራሴ ሀሳብ ነው። ከዛ አልባሳቶቻቸውን ላሳያችሁ፣ የልጆቹ ማለት ነው። ሶስቱ ናቸው ልጆቹ፣ የሶስቱንም ላሳያችሁ። በዚህ ጋር ሁለት ቀሚስ አለ አንድ አይነት እድሜያቸው ትናንሽ ቢሆንም ረጃጅም ናቸው ብላ። እቺ ወደ አስራ ሁለት ዓመት እየሄደ ነው ብላለች። ረዘም ያለ ነው ይሄ የገዛሁት 2300 ብር። ታይት አለው ማለት ነው እዚህ ጋር ይሄኛውም እንደዚሁ ተመሳሳይ ነው ዋጋው። አስር አመቷ ነው ግን የአስራ ሁለት አመት ብለሽ ግዢ ነው ያለችኝ። ቁጥሩ ለአስራ ሁለት አመት ልጅ የሚሆነው 14 ቁጥር ነው። ትንሽ ነው ልዩነቱ። በነገራችን ላይ ይሄ ሞዱ ሰፊ ነው ሞደረጅም ነው ይሄ ማለት ነው። እች ደግሞ ሞዱ አጣበብ ያለናት ቁጥሩ ይሄ አስራ ስድስት ቁጥር ነው። አፍዋን ይሄም አስራ ስድስት ነው ግን ይሄ ከፍ ያለ ነው ሞዱ ሰፊና ጠባባለው ዲዛይኑ ማለት ነው። እዩት ልዩነት አለው ትንሽ እና ይሄንን ለሴቶቹ ልጆች ሰላሳ ሰባ ቁጥር ጫማ። ይሄንን በነገራችን ላይ ይሄን ጫማ ዋጋ 2000 ብር ነው፣ ግን ማሜ ኤንድ ላይላ የሚባሉትን ታወቃችኋቸው? እነሱ ጋር ሄጄ እንደዚህ እንደዚህ ነው ብዬ ሳማክረው ይሄንን 1500 ብር ነው የሸጠልኝ። ዋጋ ግን 2000 ብር ሆኗል ማለት ነው። እሱንም አላሃጅሩን ከፍ ያደርግለት ይህንን ይሄንን 1500 ብር ነው የሸጠልኝ ማለት ነው። 500 ብር ቀንሶልኛል ማለት ነው። ከዚህ ጋር ይሄ ከሌላ ሰው ነው የገዛሁት ማሜጋ አይደለም። ይሄንን ደግሞ 1 1700 ብር ለት ነው ቁጥሯ 35 35 ቁጥር ነው። ቆንጅዬ የሚያምር ሲኒከር ነው። በነገራችን ላይ ኦቨር ሆኗል ሁሉም ነገር ይሄን 2300 ምናምን ነው የሚሉት። ከዛ ወደ መጨረሻው እና ትንሽ ይኛው ልጅ ሁለት አመት ከምናምኑ ነው ብላለች፣ ግን የአራት አመት ልጅ ልብስ ግዢ ነው ያለችኝ። እንደዚህ የምታምር ጂንስ እችን 700 ብር፣ 19 ቁጥር ነው 700 ብር። ሹራብ 650 ብር፣ የምታምር ሹራብ ናት። እንደዚህ ማች አድርጌ ከዛ ጫማ 1ሺ 600 ብር ጫማ 1600 ብር። በጣም የምታምረው ቁጥር 26 ነው። 25 ነበር ግዢ ያለችኝ፣ ግን ሞዷ አነስ ስለምትል 26 ቁጥር ነው የገዛሁት ማለት ነው። ከዛ እያንዳንዳቸው ካልስ ይሄ ለትንሹ ልጅ ካልስ አርባ አርባ ብር ሆኗል። ካልስ አንድ እዚህ ጋር የሴቶቹ ልጆች አንድ አይነት ተመሳሳይ ነው የገዛሁት ሁለት ማለት ነው። ይሄ 80 ብር ነው ሁለቱ፣ እንደዚህ አድርጌ ገዝቼላቸዋለሁኝ። ኢንሻአላህ እነሱን ባስታወሳችሁበት አላህ አስታውሳችሁ እላለሁኝ። ሀባይቢ አጅራችሁን አላህ ከፍ ያድርገው ማለት ነው። ከቤተሰቦቻችሁ ጋር እኩል አስባችሁ እንደዚህ ይደረግላቸው ብላችሁ ራሱ ማሰቡ ትልቅ ነገር ነው ማለት ነው። እና ይሄንን ይመስላል ለየቲሞቹ ልጆች ከዛ ወደ ሌላው አስቤዛ ልወሰዳችሁ። እንግዲህ ሀባይ የልጆቹንም ያዘዘችኝ አብራ እሷ ናት ጓደኞቿ ጋር በመተባበር ማለት ነው። ባለዚህ እቃ ናት። የእሷ እቃ አምሳ ስምንት ሺ አምስት መቶ ሰላሳ ብር የፈጀ ነው። እዚህ ጋ ለዘካተል ፍጥር ተሰፍሮ የሚሰጠው በየአካባቢው የተለያየ ነው እና ግዥላቸው ብላኛለች። ስንዴ በእነሱ አካባቢ ስንዴ ቆንጆ ስንዴ ነው። ስልሳ ኪሎ ጥሬ ስንዴ በስልሳ አምስት ብር ሂሳብ ኪሎ ማለት ነው አንድ ኪሎ በ65 ብር ሂሳብ ነው። 60 60ው ኪሎ 3900 ብር እዚህ ጋር ማሽላ ቆንጆ የሚባል ማሽላ 50 ኪሎ 3000 ብር ኪሎ በ60 ብር ማለት ነው። ይሄ ማሽላ በ5000 ምናምን የሚሸጥም አለ በኩንታል ይሄ በ6000 ሂሳብ ነው። ቆንጆ ማሽላ ነው። እሷም ለሚከፋፈል መሰለኝ ብዙ ነገር ቆጣጥረሽ ብቻ ብቻ ነው ያለችኝ። እዚህ ጋር ጥምዝ መኮረኔ 15 ኪሎ ነው ያዘዘችኝ ኪሎ በ120 ብር ነው 10 ኪሎ እዚህ ጋር 3 ኪሎ እዚህ ጋር እዚህ ጋር 2 ኪሎ ይሄ አልተፈታምና ነው። ከዛ ሀባይቢ ሀያ ሁለት ኪሎ የሾርባ ገብስ ገዝቼ እዚህ ጋር እንግዲህ እንደምታዩት 10 ኪሎ እዚህ ሁለት አለ ደሞ ሁለት የተቆጣጠረ ይሄ 3 3 ኪሎ 6 ኪሎ ከዛ 3 ቦታ ደሞ 2 2 ኪሎ ይሄ 2 ኪሎ ይሄ 2 ኪሎ ይሄ 2 ኪሎ እዚህ ቀጥ ቁሩም ፔስታል ማለት ነው። ኪሎ በመቶ 60 ብር ነው። አጠቃላይ 3520 ብር ነው የፈጀው ማለት ነው። እንግዲህ እሱ ባለችው መሰረት ነው ያካፈልኩት። ከዛ ሀባይቢ ሱካር ሱካር እዚህ ጋር አለ እዚህ ጋር 7 ኪሎ አለ ከዛ 2 ኪሎ 2 ኪሎ 2 ኪሎ አንድ ኪሎ አንድ ኪሎ እዚህ ጋር ስድስት ኪሎ ይሄ ሁለቱ 8 ኪሎ ሆነ ማለት ነው። ከዛ 7 ኪሎ አጠቃላይ 15 ኪሎ 15 ኪሎ ሱካር ከዛ ሀባይ ስድስት ኪሎ ዲፍ ምስር ነው ያለችኝ። ዲፍ ምስር ኪሎ በ250 ብር ነው። አንድ አንድ ኪሎ ሁለት ቦታ እዚህ ጋር እንደምታዩት፣ እዚህ አንድ አንድ ኪሎ አለ እዚህ አንድ ኪሎ ሁለት ኪሎ እዚህ ጋር ደግሞ አራት ኪሎ አለ አጠቃላይ ስድስት ኪሎ ማለት ነው። ስድስቱ ኪሎ አንድ ሺህ አምስት መቶ ብር ነው የገዛሁት። ከዛ ምስር ክክ ነው እዚ ጋር አራት ኪሎ አራት እዚ ጋር እንደምታዩት ማለት ነው። ምስር ክክ ሁለት ኪሎ ሁለት ኪሎ ሁለት ኪሎ ሦስት ቦታ እና አንዳንድ ኪሎ ሁለት ቦታ። ከዛ አራት ኪሎ ነው ያለችኝ እዚ ጋር እንደምታዩት አራት ኪሎ አለ፣ ሁለት ኪሎ አለ፣ ሁለት ኪሎ እዚ ጋር አሰሪው ነው። በነገራችን አንዳንድ ኪሎ ነው ይሄ ሁለት ነው። እንደምታዩት አንድ አንድ ኪሎ ነው እዚህ ጋር ከዚህ በላይ ያለው አንድ ኪሎ ነው። ከዚህ በታች ያለው አንድ ኪሎ ነው። አንድ ላይ አስረው ነው። ሁለት ኪሎ ሁለት ኪሎ ሁለት ኪሎ ምስርክክ ኪሎ 250 ማን ነው 260 ብር ነው ምስርክክ ከዛ ሀባይ በዚህ ጋር አተርክክ አለ አተርክክ 6 ኪሎ እዚህ ጋር ሁለት ሁለት ኪሎ ደግሞ ሁለት የታሰረ እዚህ ጋር አለ። አጠቃላይ 10 ኪሎ ማለት ነው። 2200 ብር ነው የገዛሁት። ባቄላ ድፍኑን በኪሎ ነበር ያለችን በኪሎ ገበሬዎቹ አይሸጡም። በሳህን ነው የገዛሁት። ሳህን 220 ብር ነው። ዘጠኝ ሳህን ገዝቼው 14 ኪሎ ነው የሆነው ማለት ነው። በሳህን 220 ብር። እዚ ጋር 25 ኪሎ ሩዝ ገዝቼ 2900 ብር ነው የገዛሁት። እዚ ጋር 10 ኪሎ፣ 5 ኪሎ፣ 5 ኪሎ፣ 5 ኪሎ፣ አጠቃላይ 25 ኪሎ አካፍዬላታለሁ። 2900 ብር ገዝቼ ማለት ነው። ከዛ ሀባይ ቢዛጋ ሁለቱ 25 ኪሎ ዱቄት አንድ እና ሌላ ደግሞ 5 5 5 ኪሎ አንድ 10 10 ኪሎ ሁለት 25 ኪሎ ሆነ ማለት ነው። 10 ኪሎ 950 ብር ነው፣ 5 ኪሎ ደግሞ 480 ብር 2380 ብር ይመጣል። ሁለቱ 10 10 እና አንዱ 5 ኪሎ ማለት ነው። አጃ ደግሞ 8 ኪሎ ነው የታዘዝኩት። አራት ኪሎ እዚህ ጋር የብቻ ሁለት እዚህ አለ ሁለት እዚህ ተቋጠራለ ያው መቆጣጠሩ በነገራችን ላይ ቪዲዮ መስራቱን ማዛ ነው የሚያደርገው፣ ግን እንግዲህ ቻሉትና አዩ ማለት ነው። አጃ ኪሎ 270 ብር ነው። 1080 ብር ነው የገዛውት ማለት ነው። ሌላ ተጨማሪ ደግሞ እዛ እንዳለ፣ አጠቃላይ 2 2 ኪሎ፣ 3 እና 4 ኪሎ ደግሞ 1። አጠቃላይ 2180 ብር አልኳችሁ፣ ተሳስቼ ነው። 2700 ብር 10 ኪሎ ማለት ነው። 10 ኪሎ አጃ በ270 ብር 2700 ብር እዚህ ጋር ደግሞ አብሽ አለ። ቆንጆ ጥርት ያለ አብሽ ኪሎ 300 ብር ነው። 2 ኪሎ ነው የገዛሁት። ጥቁር አዝሙድ 1 ኪሎ ግዢ ብላኛለች። ጥቁር አዝሙድ 600 ብር ነው ኪሎ ማለት ነው። ቆንጆ ጥቁር አዝሙድ ነው እንደምታዩት። ማሻአላህ በጣም ቆንጆ ነው። ከዛ ሀባይቢ ስማርት ጁስ ነው። ስማርት ጁስ ስድስት ፍሬ ነው ያዘዘችኝ። እዚህ ጋር እንደምታዩት ሶስት አለ፣ ብርቱካን አራት ብርቱካን፣ ሁለት ማንጎ አንዱ በ550 ብር ነው። ስንት ይሆናል መሰላችሁ? 6 ሀባ 3300 ብር። እዚህ ጋር እንደምታዩት ስማርት ጁስ 6 ሀባ 3300 ብር ነው ማለት ነው። እንግዲህ ሀባይብ እዚህ ጋር በቃ ሁሉም የተሟላ ነገር ነው። ምንም የቀረ ነገር የለም። ከዚህ ሀባይ ሶስት ኦመር ዘይት ነው አንዱ አንድ ሺህ አምስት መቶ ሀምሳ ብር ወረቀቱ ተልጦብኝ ነው በነገራችን ላይ፣ ከዚህ ጋር ቢላጥም ግን እዚህ ጋር ጽሁፍ አለው ኦመር የሚል ማለት ነው። ያኒ ይሄ ሰው አይሸውዳችሁም ለማለት ያክል ነው። ኦመር ይላል እዚህ ጋር ማለት ነው። እና ሶስት ዑመር ዘይት እዚህ ጋር ደግሞ ግማሽ ግማሽ ሊትር የወይራ ዘይት ወይም ዘይት ዘይቱን በአንደኛ በሚባለው ገዝቼላት አለሁ። 500 ሚሊ ነው እንደምታዩት። ይሄንን የገዛሁት 850 850 ብር ግን ብዙ ቦታ ከመዞር በኋላ ነው ይሄን ያገኘሁት። አንድ ሺህ 900 ብር ነው የሚሉት ማለት ነው። እና እዚህ ጋር 3 ኪሎ ቡና ቡና በ850 ብር ነው የታሸገ። የብቻ የብቻ ብላኛለች። ሌላውና ሽንኩርት ደግሞ እዚህ ጋር ቆንጆ ሽንኩርት የሚባል 9 ኪሎ ሽንኩርት እዚህ ጋር አለ። ኪሎ 55 ብር ነው። ደረቅ ሽንኩርት ነው እንደምታዩት ማሻአላህ የሆነ ምንም በቃ ወር ራሱ ተስቀምጡት በዚህ ሙቀት ሙቀት ነው አሁን እሳት ነው ሙቀት ነው ሀገራችን፣ ግን ምንም አይሆንም። እንደምታዩት እዚህ ጋር ደግሞ 3 3 ኪሎ ኦ ለቦታ ይሄ 3 ኪሎ ነው ይሄ 3 ኪሎ ማለት ነው። ቆንጆ ድርቅ ያለ ሽንኩርት ነው። ሽንኩርት ኪሎ በ55 ብር ነው። 15 ኪሎ ሽንኩርት ከዛ ነጭ ሽንኩርት 270 ብር 1 ኪሎ ለዚህ ዝንጅብል 140 ብር 1 ኪሎ ለዚህ ከዛ ግማሽ ኪሎ ዝንጅብል ያው ዝንጅብል አንዱን ለሁለት አካፍየው ነው እዚህ ጋር አንድ ኪሎ ይሄን አይሄ ማለት ነው 140 ብር አንድ ኪሎ ከዛ 130 ማለት ነው 135 135 ነጭ ሽንኩርት እዚህ ለዚህም ለዚህም ማለት ነው እንደዚህ አድርጌ አሟልቼላታለሁ ነው ይሄንን እንደዚህ እቆጣጥረዋለሁ እያንዳንዱ ሄ ለብቻ ለብቻ የሚቆጣጠር ነው በነገራችን ላይ ደግሞ ከዛ ፓስታ አንድ ካርቶን 1700 ብር ሁለት ካርቶን ቴምር ቴምር ደግሞ አንድ ካርቶን 2400 ብር ነው። ከዛ ሮል ኦም አምስት ኪሎ 900 ብር። የሀይላንዱ ቅባት 350 ብር። ሻምፖ ትልቁ 500 ብር። ቫዝሊን ቫዝሊን አራት መቶ ብር ነው። ይሄንን የገዛሁት ጨምሯል። በጣም የተወደደው አንድ ደርዘን የልብስ ሳሙና 720 ብር። አንድ ደርዘን የሻወር ሳሙና 5መቶ አርባ ብር እዚህ ጋ ደግሞ አጃክስ ስድስት ሀባን ያለች መቶ ሀያ ብር አንዱ ሀያ ብር ነው ማለት ነው። እንግዲህ ሀባይ ይህንን ይመስላል አስቤዛዋ። ከወደዳችሁት ላይ ከሸር ማረጋችሁን አትርሱ። የሚሄደው ሀይቅ ነው። እኔ የምር እንደዚህ ሰደቃ መሰደቅም ለቤተሰብ ማስደሰትም ደስ ይላል፣ ግን እናንተን በማይጎዳ መልኩ አድርጉ ብያለሁ። ሁልጊዜም የምነግራችሁ ቢኖር እናንተን በማይጎዳ መልኩ ለማድረግ ሞክሩ ላችኋለሁኝ። ከዛ ወደ ሶስተኛው አስቤዛ ሶስተኛዋ ልጅ ደግሞ ደሴ ነው የሚሄደው። የእሷ እዚህ ጋር ደግሞ ደሴ ሐያት ሰፈር የሚሄድ ሀያ አንድ ሺ አራት መቶ ሰባ አምስት ብር የፈጀ አስቤዛ ነው የማሳያችሁ። እዚህ ጋር ሰርገኛ ጤፍ ሀምሳ ኪሎ አምስት ሺ አራት መቶ ብር ነው የገዛሁት። ሰርገኛ መቶ ስምንት ብር ነው ኪሎ ብያችኋለሁኝ። ተፈጭቶላታል ይሄ ማለት ነው። ከዛ አስር ኪሎ ዱቄት ስማርት 950 ብር መኮረኒ መኮረኒ 5 ኪሎ 600 ብር ሩዝ 5 ኪሎ 600 ብር ኪሎ በ120 በ120 ማለት ነው። ሱካር 5 ኪሎ 700 ብር ኪሎ በ140 ብር ቡና 3 ኪሎ 2250 ብር ኪሎ በ850 ብር ቆንጆ ቡና ነው። ከዛ እዚህ ጋር በርበሬ ቆንጆ ሆኖ የተዘጋጀ በርበሬ ኪሎ በ370 ብር የተገዛ ነው። ከዛ ቅመሙ ደግሞ 1975 ብር ፈጀ። ማዘጋጃው 75 ብር። በርበሬ ቆንጆ በርበሬ 10 ኪሎ። ኡመር ዘይት 1550 ብር። ቴምር አልኑር ነው አንድ ካርቶ 2400 ብር። እዚህ ጋር ደግሞ ካሜራ 300 ብር። ይህንን ይመስላል እንግዲህ። ሀባይ ከወደዳችሁት ላይክ፣ ሸር ማረጋችሁን አትርሱ። ሰላም ሁኑልኝ። ደግሞ እኔ ሰው መምረጥ አልችልም። ስሙ ኧረ ተው ስሙ ስሙ። እንዴት እንደት ሰው ይመረጣል ብላችሁ እንደምታስቡ ብቻ ነው እኔ ግራ የሚገባኝ። ምክንያቱም እኔ እናንተን አላያችሁም፣ እናንተ ግን እኔን ታዩኛላችሁ። ኧረ ተው። ኮሜንት የምታስቀምጡ ሰዎች በውስጥም እየመጣችሁ ሰው እየመረጥሽ ነው እንደምትሉ ሰዎች እላችኋለሁኝ ሀባይቢ ሁሉም ሰው ለኔ እኩል ናችሁ። ምንም የምለያችሁ ነገር የለም፣ የእናቴ የልጅ የለም። ሁሉም ተመልካቾቼ ናቸው። አከብራችኋለሁ፣ ወዳችኋለሁኝ። የቻልኩትን እታዘዛለሁ፣ ያልቻልኩትን ግን ምንም ማድረግ አልችልም።